በኢትዮጵያ ካቶሊካዊት ቤተክርስቲያን ሶዶ አገረ ስብከት በባስኬቶ ዞን ላስካ ከተማ የመጀመሪያው የካቶሊክ ቤተክርስቲያንና የካህናት መኖሪያ በብፁሕ አቡነ ደጀኔ ዶቶ ተባርኮ ለምመናን ክፍት ሆኗል።

አጥማቂው ዮሐንስ ጌታችን ኢየሱስ ክርስቶስን በዮርዳኖስ ወንዝ ሲያጠምቅ ሰማዩ ተከፈተ፣ ቃል መጣ። የምወደው ልጄ ይህ ነውና እሱን ስሙት የምል ድምፅ ከሰማይ መጣ ይላል። ስለዚህ ያ እዚህ ሆኗል ይሆናል ይቀጥላል ብዬ አምናለሁ። የቅዱስ አጥማቂው ዮሐንስ ቤተክርስቲያን በባስኬቶ ዞን ላስካ ከተማ የመጀመሪያው ቤተክርስቲያን ከመሆን ባሻገር የሶዶ አገረ ስብከት ጳጳስ ብፁዕ አቡነ ደጀኔ ዶቶም ስድስት ወራትም ባስቆጠረው የጵጵስና አገልግሎታቸው በአገረ ስብከታቸው መርቀው የከፈቱት የመጀመሪያው ቤተክርስቲያን ነው። ይኸው ቤተክርስቲያን እንዲታነጽ በተለይም በአካባቢው በሰፈራ ምክንያት የነበሩ ካቶሊካውያን መኖር ዋና ምክንያት እንደሆነም የቤተክርስቲያኑ ሕንጸት በዋናነት ያስተባበሩት ክቡር አባ ላቤና ጊቶሬ ተናግረዋል። ለዚህ ቤተክርስቲያን ለመስራት አሳብ የነበረው ከሌላ ቁምስና መሃል ቁምስና በመንግስት ሰፈራ ፕሮግራም ወደዚህ የመጡ ካቶሊካውያን ነበሩና በሶስት መንደር ተደራጅቶ ነበር። ያም ጋራ፣ አንግላ፣ ቡናባሳ በሚባለው ቦታ ሰፍሮ ነበር እና እነሱን ለማገልገል ከሳውላ እየተመላለሰን ነበር። ስለዚህ ያ ቢያንስ እኔም እዚህ በሳውላ እና እዚህ በማገልገል በመቆየቴ ወደ አስራ ሁለት ሦስት ዓመት ካገልገልኩ በኋላ ቦታውም የሰፈራ በመሆኑ ምናልባት እዚህም በሰፈራው ካቶሊካውያን ምክንያት የተጀመረ ሌላ ጸሎት ቤት አለ እዚህ በከተማም አለና፣ ወደ አምስት ቤተ ጸሎት ሆነን ይሄን ወደ ቁምስና ማሳደግ አለብን፣ ካልሆነ በቤተ ጸሎትነት ይቀጥላል። ስለዚህ ያን ከማድረግ አንድ ማዕከል ፈጥረን የቁምስና መንፈስ እናምጣ በሚለው ነው ሀሳቡ የመጣው። ያን ሀሳብ ይዘን ብናረግ በዚሁ በላስካ ከተማ ቦታ አግኝተን ቤተክርስቲያን ብንገነባና ና የካህናት ቤት ብንሰራ ካህን ቢቀመጥ እኛም ከሩቅ ከሳውላ 56 ኪሎ ሜትር ተጉዘን መተን እንደገና ከዚህ ደግሞ 14፣ 16 ና 24 ኪሎ ሜትር ተጉዘን ነው የምናገለግለው ለዚሁ ለመንፈሳዊ አገልግሎት ውጤታማ አንሆንም፣ በሚለው እዚሁ ለመገንባት ሀሳብ አደረብንና ለዚሁ ነው እንግዲህ እዚህ ቦታ የጀመርነው። ሐሳብም የተነሳው ካሉት ካቶሊካውያን ተነስተን ነው። ይኸው መልካም ሀሳብ ለሁለት ዓመት ተኩል ሲተገበር ውሎና ድሮ በእግዚአብሔር መልካም ፈቃድ በባስኬቶ ዞን የመጀመሪያ የሆነውን ካቶሊክ ቤተ ክርስቲያን እንድታነጽ ምክንያት ሆኗል። ቤተ ክርስቲያኑ ከመታነጹ አስቀድሞ በላስካ ከተማ አምስት ቤተ ጸሎቶች የነበሩ ሲሆን ክቡር አባ ላቢና ጊቶሬ እና አባ ጳውሎስ በርካታ ኪሎ ሜትሮችን በማቆራረጥ ለምዕመናን አገልግሎት ይሰጡ ነበር። በክብረ በዓላትም ወቅት ምዕመናን በርካታ ኪሎ ሜትሮችን በማቆራረጥና ወደ ማልክ ከተማን በቤንድ መስዋዕት ቅዳሴ ያሳድጉ ነበር። ሰው በሌለበት ቦታ ላይ ማንም መንግስት ቦታው ከሰጡ በኋላ ሰው የለም። እዚህ አካባቢ ሰዎች ካቶሊክ ምንነት ማንነት፣ የካቶሊክ መግለጫ አላወቁም ነበር። እንዳጋጣሚ ባስኬቶ ላይ ብዙ ካቶሊክ አልነበረም፣ ቤተክርስቲያንም አልነበረም በፊት ላይ ማለት ነው። እዚህ በምንመጣበት ሰዓት ላይ የካቶሊክ ቤተክርስቲያን አልነበረም። ስለዚህ ያኛው ነገር በጣም እኔን ትንሽ ይከፋይ ነበረ። አልፎ አልፎ በዓላት ሲሆኑ ሳውላ ቅዱስ ልበ ኢየሱስ ቤተክርስቲያን አስቀድስ ነበረ። እዚህ ይሄ ቤተክርስቲያኑ ቦታ ከተሰጠ ጀምሮ ካህናቶች ከሳውላ በወር አንዴ ይመጡና ቅዳሴ እናደርግ ነበረ። በጣም በሚገርመው ነገር መጀመሪያ ላይ በቆርቆሮ በተሰራች ቤት ላይ ቅዳሴ እናደርግ ነበረ። ከዛ በኋላ የካህናት መኖሪያ ተጀመረ፣ በረንዳዋን እንጠቀምና ቅዳሴ እናደረግ ነበረ። ከዛ በኋላ ደግሞ የካህናቱ ቤት ውስጡ ሲያልቅ የቤተ ክርስቲያን እስኪያልቅ ብለን ደግሞ የተወሰኑ ቅዳሴቶችን ደግሞ የካህናት መኖሪያ ቀደም ባየናት ሁኔታ ውስጥ ቅዳሴ እናደርግ ነበር ማለት ነው ይሄ በባስኬት ዞን የመጀመሪያው የሆነው የቅዱስ አጥማቂ ዮሐንስ ቤተክርስቲያን እንዲታነጽ በላስካ ከተማ የመንግስት አስተዳደር አካላትን ጨምሮ እስከ ምዕመናን ድረስ ሁሉም የበኩሉን አስተዋጽኦ አድርጓል። ቤተክርስቲያንን ቦታ ለዚሁ ቤተክርስቲያንና የካን ቤት ለመስራት ከዛም አያይዘንም ሌላ የቤተክርስቲያን ማህበራዊ አገልግሎት መስጠት እንድንችል የምል ፕሮፖዛል ጥያቄ መንግስት ባለድርሻ አካላት አቅርበ ነበርና እነሱም ይህ ብዙም ሳንዛዙ ወዲያውኑ በሁለት ዓመት ውስጥ ሰጡን። ከዛ በኋላ ገንዘብ ደግሞ ለዚህ ማፈላለግ ነበር እና የሚያግዙን በሳውላም ባለው በሃዋርያዊ እና በሊማታዊ ፕሮግራም የሚያግዙን ጓደኞቻችን ነበሩና እነሱም እ እናደርጋለን፣ እናግዛለን አሉ። ሌሎች ደግሞ በሀሳብ ያገዙን በጉልበት ያገዙን፣ በገንዘብ ያገዙን። እዚህ እነሱ ብቻ አይደለም አስተዋጽኦ አበረከቱ አለው። አሁን ይሄ አንድ አምፑል እዛ ላይ አልታሪ ፊት ለፊት የማየው ስጦታ ነው። ስለዚህ ገንዘብ ያለው ብቻ ሳይሆን ሳይሆን ስጦታ ይሰጣው አለ። የአልታሪ ጨርቅ እዚህ የተሰጠው ልብሱ ስጦታ ነው። የቅዳሴ ልብስ፣ የካህን አልብ የሚባል ልብስ፣ የዕጣን ማጠኛ መሶብ ሌላ ሌላ ብዙ የተሰጠን ስጦታ አለና አብሮ የሚሰሩ ልጆችም ልምድ ያላቸው፣ ቅንነት ያላቸው፣ ስራ ወዳድ እና ታማኝነት ያላቸው በመሆን ሁላችን ተባብረን ያው ወደ ውጤት አምጥተናል። የቅዱስ አጥማቂው ዮሐንስ ቤተ ክርስቲያን የመሰረት ድንጋይ ተቀመጠው በሶዶ አገረ ስብከት የቀድሞ ጳጳስ ብፁዕ አቡነ ጸጋዬ ቀነኒ ሲሆን የካቲት 15 ቀን 2017 ዓ.ም በአሁኑ ባሁኑ የሶዶ አገረ ስብከት ጳጳስ ብፁዕ አቡነ ደጀኔ ዶቶ ጸበል በመርጨት ዕጣን በማጠና ሚስጥረ ሜሮን በመቀባት የመጀመሪያውን መስዋዕተ ቅዳሴ አሳርገዋል። የቅድስናና የእውነተኛነት ምንጭ ሆንክ የሰማይ አባታችን ሆይ ስምህን እናመሰግናለን እናከብራለንም። ዛሬ ይህንን ቤተ ክርስቲያን፣ ይህን ቃልና ቅዱሳን ምስጢራትን የምንመገብበትን ቤት፣ ይህንንም የአምልኮ ቤተ መቅደስ ለዘላቂ አገልግሎት ልንቀድሰው በፊት መተናል። እዚህ ቤት የቤተክርስቲያን ምስጢር ተንጸባርቋል። ቤተክርስቲያን ፍሬያማ በክርስቶስ ደም የተቀደሰች በክብሩ አንጸባራቂ የሆነች ሙሽርት፣ በእምነቷ ምላት ያቆጠቆጠች ድንግል በመንፈስ ሥልጣን የተባረከች እናት ናት። ቤተክርስቲያን የተቀደሰች ናት፣ ያንተ የተመረጠ የወይን ቦታ። ቅርንጫፎቿ ደግሞ ዓለምን ያሸንፋሉ። ጅማቶቿም በመስቀሉ ዛፍ ላይ የተሸከሙና እስከ ሰማያዊ መንግስት የሚያደርሱ ናቸው። ቤተክርስቲያን የተመረጠች በምድር ላይ የእግዚአብሔር ማደሪያ በሕያዋን ድንጋዮች የተገነባች ቤተ መቅደስ ከማዕዘኗ ድንጋይ ከኢየሱስ ክርስቶስ ጋር በሐዋርያት ላይ የተመሠረተች ናት። ቤተክርስቲያን ክብርት ናት። በተራራ ላይ የተመሰረተች ከተማ በበጉ ክብር ደመቀች። በቅዱሳንም ጸሎት የሚታስተጋባ የዓለም ሁሉ ብርሃናት፣ ጌታ ሆይ ይህን ቤተ ክርስቲያን ሁልጊዜም የተቀደሰ ቦታ መሰዊያውንም ለክርስቶስ መስዋዕት የተዘጋጀ ገበታ የሚያደርግ መንፈስን ከሰማይ ላክ። እዚህ የጥምቀት ውሃ የኃጢአትን ፍረት ያሸንፍ። በዚህ ቦታ ህዝብ ለኃጢአት ሊሙቱ! በጸጋ አማካይነት እንደ ልጆች ይኖሩ። እነሆ ልጆች በመንበረ ታቦት ዙሪያ ተሰብስቦ የፋሲካን በግ መታሰቢያ ያክብሩ። በክርስቶስ ቃል እና በክርስቶስ ስጋ ደሙ ጠረጴዛ ላይ ይመገቡ። እዚህ ጸሎትና የቤተ ክርስቲያን ማይድ ለዓለም ደህንነት እንደ ልመና በሰማይና በምድር ያስተጋባ ድዎች ፊትን የጭቆና ሰለባዎች እውነተኛ ነፃነት ያገኙ። ከዚህም የመላው ዓለም ሕዝቦች የእግዚአብሔር ልጅነትን ክብር ለብሰው ወደ ሰላም ከተማና በደስታ ይግቡ ከአንተና ከመንፈስ ቅዱስ ጋር በሚኖረውና በሚነግሰው በአንድ ልጅ በጌታችን በመዳንታችን በኢየሱስ ክርስቶስ ስም እንለምናለን። የቤተ ክርስቲያን እራስ የሆነው የጌታችን ኢየሱስ ክርስቶስ የሚታይ ምልክት አድርጎ እንዲያገለግል ይህንን መንበረታቦት እግዚአብሔር በኃይሉ ይቀድሰው።

እግዚአብሔር መጣ፣ እኛ አገልጋዮች ተከትለን መጣን። አሁን ደግሞ ብዙ ቁጥር ያለው ሰው ተከትሎ መጣ። ስለዚህ አሁን ምን ሆነ? ተከፈተ ማለት ነው። ቤተ ክርስቲያን ምረቃ ስርዓት እንደሚከፈት አሁን ተከፈተ። ሶት ቅዳሴ ውስጥ ራስ አዲስ ሰው ሆኛለሁ። በደስታው በጣም ተለውጭ፣ ያለው ምክንያቱም እኔ እንደረገጥኩት እግዚአብሔር ረገጠ፣ እንደረገጥኩት መልስ ተመለሰ። እግዚአብሔር ጠየቅኩት በመቁጠሪያ ጸሎት፣ እግዚአብሔር ሰማ። ትልቅ ባለውለታ አድርገ፣ ምስጋና ነው እግዚአብሔር የሚሰጠው ሌላ ነገር አይደለም። እኔ ቤተክርስቲያን ተመርቆ አዲስ ቤተክርስቲያን ወደ አገልግሎት ሲገባ ሳይ ይሄ ለእኔ መጀመሪያ ነው ልዩ ደስታ ነው የሚሰማኝ እና የዚህ አካል በመሆኔ እኔ እንደ አንድ እድለኛ ሰው ነው እራሴን የምቆጥረው ማለት ነው ምክንያቱም ቤተክርስቲያን ከመሰረቱ ተነስቶ አህዱ ተብሎ መጀመሪያ ላይ በጳጳስ ሲከፈት ለመጀመሪያ ጊዜ ነው እኔ ያየሁትና ያ ስሜት ደግሞ በጣም ደስ ይላል እኔም ብቻም ሳይሆን በጣም ምዕመናኖች የተጋበዙ እንግዶች ራሱ ምን ያህል ደስተኛ እንደነበሩ ፕሮግራሙ ላይ እያየሁ ነበርና ከምጠበቀው በላይ ከሚባለው በላይ ደስተኛ ነኝ ይሄ ፕሮግራም ተካሂዶ ይሄ ቤተክርስቲያን ዛሬ የመጀመሪያ የመክፈቻ ቅዳሴ ሲደረግ ሳይ ከልብ ነው ደስ ያለኝ ማለት ነው። የቅዱስ አጥማቂው ዮሐንስ ቤተክርስቲያን ከዚህ በኋላ በሚኖረው የአገልግሎት ጊዜ በተለይም በባስኬቶ ዞን ላስካ ከተማና አካባቢ ያሉ ምዕመናንን በማሰባሰብና ካቶሊክ እምነትን ይበልጥ በማጠናከር ትልቅ ሚና ይጫወታል። ይኸው በአካባቢው የመጀመሪያው ነው። ቤተክርስቲያን በሚሰጣቸው መንፈሳዊ አገልግሎቶችም ትልቅ ተስፋ የተጣለበት ነው። ቅዱስ መጥመቁ ዮሐንስ ቤተክርስቲያን እነዚህን የጸሎት ቤቶችን አንድ ላይ ይዞ ከተሻለና ወደፊት ቦታ ደግሞ ምኞቴ ቁምስና ሆኖ፣ አሁን ላይ እንደ ጸሎት ቤት ነው እዚህ የሚያገለግለው። የካህናት መኖሪያ አለ። ከዚህ ከፍ ሲል ደግሞ ቁምስና ይሆናል ብለን ተስፋ እናደርጋለን። እና በቆይታዬ ቀጣይ የምፈልገው ነገር ቢኖር አንደኛ በቅርብ ጊዜ ቁምስና ሆኖልን ሁሉንም አገልግሎት እንደ ማንኛውም የካቶሊክ ቤተክርስቲያን የሚሰጠው አገልግሎት የምናገኝበት ጊዜ ቅርብ ቢሆንልን አንድ ደስ ይለኛል። ሁሉም አሁን እየተረዳ ነው ማለትም ከብፁዕ ጳጳሳችን ጀምሮ ከዛም ከሳውላ ተመላልሰን እዚህ መስራት ከባድ እንደሆነ ተገንዝበዋሉ። በአካባቢው ያለው የምእመናን ቁጥር ሊያድግ የሚችል ከተማ ደግሞ ላስካ ከተማ የባስኬቶ ዞን ዋና ከተማ መሆኑ እዚህ ያለው ሁኔታ በፊት ያለው የሰው እንቅስቃሴና አሁን ያለው እንቅስቃሴ ፍልሰቱ፣ ንግዱ ሁሉ ከፍ እያለ ስለሚሄድ ካህን ለማስቀመጥ ነው እና ሀሳብም ይሄ ነው። ግን አቡኑም ይሄን ነገር የተረዱ ይመስለኛል። ዛሬ ወይም ነገ ባያደጉ በፕሮግራም ውስጥ በሐዋርያዊ ስራ ቅድ ውስጥ አስገብተው ይሄን ካህን እንዲቀመጥ ካህን ኃላፊነት ተረክቦ እዚህ ያለውን አሁን ያለውን በቁምስና መንፈስ ያለውን ቤተክርስቲያን እና በአቅራቢያ ያለውትንም ሌሎችንም ደግሞ አካተው የሚያገለግል ከአይነት ሲያስቀምጡ በቅርበት ስለሚሆን በመንፈሳዊም በማህበራዊም ለማገልገል ምቹ ሁኔታ ይፈጥራል። ውድ ተመልካቾቻችን በሶዶ ሀገረ ስብከት ባስኬቶ ዞን ላስካ ከተማ ስለታነጸው የመጀመሪያው የካቶሊክ የቅዱስ አጥማቂው ዮሐንስ ቤተክርስቲያን ያዘጋጀንላችሁን ልዩ ፕሮግራም በዚሁ አጠናቀቅን። ቤተክርስቲያን ተተክሏልና ለእግዚአብሔር መክበሪያ ለምዕመናንም መሰብሰቢያውን ዘንድ ያለንን ተስፋ እየገለጽን ፕሮግራማችንን በዚሁ አጠናቀቅን። ሰላም ሁኑ። እግዚአብሔር እናንተን ከኃጢአት ባርነት ነጻ አውጥቶ ልባችሁን በደስታ ይሙላን የምችል እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ይባርካችሁ። አሜን። ጌታን ለመውደድና ለማገልገል በሰላም ሂዱ።